ልጆችን በማስተማር እና በማዝናናት ተወዳጅነትን ያተረፈው ብሩህ ልጆች የአምስት ዓመት የትጋት ጉዞ ላይ አብራችሁን ስለነበራችሁ እናመሰግናለን። አምስተኛ ዓመቱን በማስመልከት አዳዲስ ፕሮግራሞችን ይጀምራል። የተለያዩ ቦታዎች እየተዟዟርን ብዙ ነገር አሳያቸዋለሁ። እሺ፣ ለአንዳንድ ነገር ልትጠቀምበት ትችላለህ፣ ተጠቀምበት። እሺ ጡ የኑራ ጊዜ ተጀምሯል። ከመጽሐፍት ዓለም ለእናንተ የተመረጡ ታሪኮችን አነብላችኋለሁ። አልሐምዱልላህ፣ ደህና ነን። የነቢያትን ታሪኮች ከአንተ መስማት እንፈልጋለን። እሺ፣ ማሻአላህ፣ በጣም ጥሩ ። እኔም በጣም ደስ ብሎኛል። እናንተ የብሩህ ልጆች ምሳሌ ስለምትሆኑ ኮርቼባችኋለሁ፣ ጎበዞች። በተጨማሪም ብሩህ መረጃ ዓለማችን፣ ተወዳጁ ታሪክ፣ ታሪክ እንዴት ይሰራሉ፣ ነሺዳ፣ ፊልም እንዲሁም ብሩህ ታለንት የልጆቹ የመዝናኛና የቁም ነገር ምንጭ የሆነው ብሩህ ልጆች በዕለተ እሁድ ከልዩ ልዩ ዝግጅቶች ጋር ይጠብቃቸዋል።